ሬሳ መቁጠር ጀመር። ሬሳ እየቆጠሩ ሞትን እየጠበቁ ስጋት ውስጥ የራሱን ተራ ግንቦት አስራ ሁለት የአማራ ትውልድ በዚህ መንገድ ይቆም ዘንድ መሪው አርበኛ ዘመነ ካሴ በፍንሳት መሀል ተፈትኖ ነው ያለፈበት እለት። የአማራን የነጻነት ራእይ ለማክሸፍ የአማራን ህዝብ መሪያ አልባ ለማድረግ የትግላችንን ጅምር ለመግጨት የአማራን ጥያቄዎች በኃይል ለማዳፈን አማራን ከፖለቲካ ጎራ ለማሸሽ የህዝባችንን የህልውና አደጋ የመለጥ ለማባበስ በማሰብ በመሪያችን አርበኛ ዘመነ ካሴ ላይ ኮማንዶና ሜካናይዝድ በማዝመት ለማጥፋት ፊት ለፊት የመጣውን ኃይል በጀግነት በመፋለም ድል ያደረገበት ነው አርበኛ ዘመነ ካሴ በአዴንን የሰበረው ግንቦት 12 ነው የጎጃም ፋኖ ኃይሎች ሊቀመንበርና የአማራ ፋኖ ብሔራዊ ኃይል ማእከላዊ ኮማንድ አባል ናቸው። ከምዕራብ ጎጃም ፋኖ አመራሮችና አዛዦች መካከል አርበኛ ዘመነ ካሴ፣ አርበኛ አስረስ ማረ፣ አርበኛ ዝናቡ ድንገሮና ሌሎችም። ዘመነ ካሴ በአማራ ህዝብ ላይ ኢፍትሐዊነትን፣ ዘር ማጥፋትን፣ ማፈናቀልን፣ ዳኝነትንና ና እስርን በመቃወም የረጅም ጊዜ ታገኝ ነው። የፋሽስት ህነግ መራሹ ኢህአዴግን አገዛዘ ለመዋጋት ሀገሩን ለቆ በኤርትራ ተጣምሯል። በትውልድ ሀገሩ የተፈጸመውን አስቃቂ አገዛዝ በመቃወም በስደት ኡጋንዳ ውስጥ ይኖር ነበር። ዘመነ ከዩኒቨርሲቲ በከፍተኛ ልዩነት በወርቅ ሜዳሊያ የተመረቀ ምርጥ ምሁር ነው። የድህረ ምረቃ ዲግሪም አለው። ብርቅ የፋኖ መሪም አድርጎታል። ዘመነ አርቆ አሳቢ መሪ፣ የማይፈራ ተዋጊ፣ አህዳዊ ሀይል ከጎጃም ፋኖ ድራድራጊ ነው። የሊቀመንበሩ ዘመነ ካሴ ስትራቴጂካዊ ብልህነትና የማይናወጥ ትጋት የማይናወጥ ታማኝነትን የሚያነሳሳ ነው። አቻ በሌለው መሪነቱ የጎጃም ፋኖ ወደር የለሽ ስኬትን አስመዘገበ። የዘመነ የፋኖን ወኔ ደፋር ደፋርና ቁርጠኛ ክቡር ሊቀመንበር ዘመነ ካሴ እውነትም እውነተኛ ጀግና የተስፋ ምልክት ነው። ከቅርብ ጓዶቹ ጋር በፋኖ ወኔና ቅንነት ምሳሌ ሆኖ ቀጥሯል። ተወዳዳሪ በሌለው ታክቲካዊ ሂደትና እነሳሽ አመራር ዘመነ የፋኖ ድሎችን እየነዳ ነገን በመቅረጽ አስመስክሯል። አድካሚና ጦር ተፈታኝ ታጋይ ነው። መሪነቱን ልዩ የሚያደርገው ቁርጠኝነትና ለድል ማሸጋገር ብቻ ሳይሆን በአመራር ከአስራ ሶስት የጠላት ኮሎኒዎች በላይ በጦር ሜዳ የተወረደበት ብቸኛው የፋኑ መሪ ነው። የአብይ አገዛዝ በጎጃም ተጨማሪ የድሮን ጥቃት ሙከራ አድርጓል። አብዛኛው የጠላት ወታደር ጎጃም ውስጥ ገለል ብሏል። አብዛኛው ምርኮኞችም በዚህ የአማራ ወራጃ ውስጥ ናቸው። የእሱ አመራር የቢዛሙ ፋኑ ለማደራጀት አባይን ወንዝን ተሻግሯል። በእሱ ባለምጡቅ መሪነት ጎጃም ፋኖና አገዛዙ አስመሳይ ፋኖች በነጻነት እንዳይንቀሳቀስ የተከለለበትን የፋኖ ኃይሎች አንድ አድርጓል። አማራዎች ለዚህ ልዩ ውጤት ምስጋናችን የላቀ ነው። በክብር በግዳጅና ሀገርን በልብመሪ ዘመነ የፋኖን እሴት ይገልጻል። የእሱ ውርስ ያለ ጥርጥር የወደፊቱን ትውልድ የሚያነቃቃ ነው። ኦፕሬሽን መቶ ተራሮች ወደውስጥ በመሳብ ውስጥ መግባት፣ ኦፕሬሽን አይሻ መሐመድ ወዘተ የእርሱ ፈጥሮች ናቸው። የፋኖ ኃይሎች በአማራ ሕዝብ ላይ እየተፈጸመ ያለውን ግፍና ማዋከብ፣ እገታና ዝርፊያ እንዲሁም በሰላም ወጥቶ በመላ ሀገሪቱ ክፍል ተዘዋውሮ መስራት ይችል ዘንድ በሚል ለሁለት ዓመታት ያህል እያካሄዱት ያለውን የህልውና ተጋድሎ ከቲም እስከ ክፍለ ጦርና እዝ አድጎ በአራቱም የአማራ ክልል ግዛቶች ማለትም የአማራ ፋኖ አንድነት በጎንደር፣ የአማራ ፋኖ በወሎ ቤት አማራ፣ የአማራ ፋኖ በሸዋና የአማራ ፋኖ በጎጃም በሚል የቆዩት የአውራጃ አደረጃጀቶችን ግንቦት አንድ ቀን በጋራ መሰረት ነው ያሉትን ድርጅት ይፋ ማድረጋቸው አሳውቀዋል። የድርጅቱም ስያሜ የማረፋኖ ብሔራዊ ሀይል ኃይል የሚል ነው። ይህ ድርጅት በማዕከላዊ ኮማንድ የሚመራ ሲሆን በውስጡም አስራ ሶስት አባላትን ያካተተ ነው። ይህ የክፍለ ሀገራቱ ሰብሳቢዎች ማለትም የማረፋኖ በጎጃም አርበኛ ዘመነ ካሴ፣ የማረፋኖ በሁሉ ቤት አማራ አርበኛ ዋርኮ ምሬዳጅ፣ የማረፋኖ በሸዋ አርበኛ ደሳሌ ሲያስብ ሸዋና የአባራፋኑ አንድነት በጎንደር አርበኛ ሀብቴ ወልዴ እና ሌሎችን ጨምሮ የአማራ ፋኖ ልዩ ኃይል አዛዥ የነበረውን ብርጋዴር ጄኔራል ተፈራማሞን ማካለታቸውን ገልጿል። ይሁን እንጂ ድርጅቱ ለምን በማዕከላዊ ኮማንድ ይመራል? ለምን አንድ መሪ መምረጥ ተሳናችሁ? የሚለው የሚሉም አልጠፉም። የአማራ ፋኖ ብሔራዊ ኃይል ሲመሰረት በርካታ ወጣ ውረዶች ያስተናገደም እንደነበር ገልጿል። ለድርጅቱ መሰረታ ከሸዋ ከወሎና ከጎጃም እንዲሁም ከጎንደር ባጼ ቴዎድሮስ የትውልድ ቀይ በሆነችው ቋራ ለመድረስ ፈታኝ መሆኑም ይታወቃል። ድርጅቱን ለመመስረት ከሳምንታት ያላነሰ ጊዜ ወሰደ። ውይይት ሰጠገባና ወንድማዊ ክርክርና ጭቅጭቆችንም ያስተናገደ ነበር። ይህ ለምን ሆነ፣ ለምን የአመራር ብቃትን ልምድን መሰረት ያደረገ አልሆነም? የሚሉም አልጠፉም። ማዕከላዊ መሪ አልመረጥም ለሚለው ጥያቄ ብዙዎች የተለያዩ አማክሎችን ያቀርባሉ። ይህም በመንግስትና በክልሉ ውስጥ ባለው የአማራ ፋኖ ህዝባዊ ድርጅት የሚደርስባቸውን ግለሰባዊና ወረጃዊ ጫናዎችን ለመቀነስ ያሰበ እንደሆነም ይነገራል። ከዚህም ባለፈ የአማራ ህዝብ ባለፉት 50 አመታት በማንነቱ ተለይቶ ሲፈናቀል ሲሳደድና ሲታገት ከመኖሩም ባለፈ መንግስታዊ መዋቅር ማኒፌስቶ ተቀርጾ በሌሎች ህዝቦች ዘንድ እንዲጠላና